እናመሰግናለን። የተከበራችሁ ተመልካቾቻችን፣ በቢዝነስ ጉዳዮች ቆይታ እናደርጋለን። አብራችሁን ቆዩ። ባለፉት የለውጥ ዓመታት የፕሮጀክቶች ግንባታን በጥራትና በፍጥነት ከማጠናቀቅ አኳያ አመርቂ ውጤቶች መመዝገባቸውን የገንዘብ ሚኒስትር አህመድ ሽዴ ገለጹ። የገንዘብ ሚኒስትሩ አህመድ ሽዴ የተሟላ ማክሮ ኢኮኖሚ ማሻሻያ አፈጻጸምና በሌሎች ኢኮኖሚያዊ ጉዳዮች ዙሪያ ማብራሪያ ሰጥተዋል። አድኖ ማርቆስ አቶ አህመድ ሸዴ በማብራሪያቸው ባለፉት የለውጥ አመታት የመንግስት የፕሮጀክቶች አፈጻጸም በፍጥነትና በጥራት በከፍተኛ ደረጃ ማደጉን ተናግረዋል። በዚህም በመንገድ ፕሮጀክቶች አፈጻጸም ዘርፍ አመርቂ ስራዎች መከናወናቸውን ጠቁመው በአሁኑ ወቅት ከ22000 ኪሎ ሜትር በላይ የመንገድ ፕሮጀክቶች በግንባታ ላይ መሆናቸውን ገልጸዋል። በመስኖ ልማት ረገድም የተሻለ አፈጻጸም መመዝገቡን ያነሱት ሚኒስትሩም የተጀመሩ ፕሮጀክቶችን ለማጠናቀቅ እየተሰራ መሆኑንም ተናግረዋል። የቱሪዝም መዳረሻ ልማቶች በታለመላቸው ጊዜና ጥራት እየተከናወኑ መሆናቸውን ጠቅሰዋል።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 እነዚህ ስራዎች እንግዲህ በቀጣይ ተጠናክሮ የሚቀጥል ይሆናል ማለት ነው። የ2018 በጀት ዓመት ረቂቅ በጀት በቀጣይ ዓመታት የሚኖረውን የማክሮኢኮኖሚ ትንበያ ማዕከል ያደረገ የመንግስትን የገበያ አቅም በመተንበይ የሚኖሩ ሌሎች ገቢዎችን ታሳቢ በማድረግና የመንግስትን የወጭ ፍላጎት በመተንተን የተዘጋጀ መሆኑንም ተናግረዋል። አጠቃላይ የማክሮ ኢኮኖሚ ፊስካል ፍሬምወርክ ብንለው በቀጣይ ዓመታት ያለን አጠቃላይ የማክሮ ትንበያን ማዕከል አድርጎ የመንግስት የገቢ አቅምንም ተተንብዮ አጠቃላይ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 በቂ ምርት በማምረትና ለሸማች ማህበረሰቡ ተደራሽ በማድረግ ገበያ ማረጋጋት ሚናቸውን እየተወጡ እንደሚገኝ በባህር ዳር ከተማ የሚገኙ አምራች ኢንዱስትሪዎች ገለጹ። አምራች ኢንዱስትሪዎች በሙሉ አቅማቸው እንዲያመርቱ እንቅፋት የሆነባቸውን ችግሮች ለመቅረፍ እየሰራ መሆኑን የባህር ዳር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታውቋል። በቀለት ሾመ በዝርዝር ይነግረናል። በባህር ዳር ከተማ በ2017 ዓ ም አዳዲስ አምራች ኢንዱስትሪዎች ወደ ስራ ገብተዋል። በከተማዋ ባሉ አምራች ኢንዱስትሪዎችም ከ35 በላይ የተለያዩ ምርቶችን እያመረቱ ይገኛሉ። አምራች ኢንዱስትሪዎቹ ምርቶቻቸውን በተለያዩ አካባቢዎች ተደራሽ በማድረግ ገበያ የማረጋጋት ሚናቸውን በመወጣት ላይ መሆናቸውን ከአምራች ኢንዱስትሪዎቹ መካከል የማርታ ምግብ ማቀነባበሪያ ስራ አስኪያጅ የሆኑት አቶ በአምላኩ የኔነ ገልጸዋል። በክልላችን ተደራሽ ከመሆን አኳያ ከፍተኛ ስራ እየሰራ ነው ያለው የዱቄት ማሽን በቀን 820 ኩንታል ማምረት ይችላል። ስለዚህ የምርት የጥሬ እቃ እጥረት እስካል ገጠመን ድረስ ለአካባቢያችን ላለው ህብረተሰብ በበቂ መጠን ማቅረብ ይቻላል። ብስኩትንም ብናይም በቀን ከ5000 እስከ 6000 ካርቶን ብስኩት ማምረት ይቻላል ማለት ነው። የምርት እጥረት ችግር ያለባቸው ቦታዎች ላይ ለመድረስ ስራ እየሰራን ያለ ነው። አምራች ኢንዱስትሪዎቹ በሙሉ አቅማቸው ወደ ስራ በመግባት ገበያ የማረጋጋት ኃላፊነታቸውን የበለጠ መወጣት እንዲችሉም በመንግስት በኩል የመብራትና የግብዓት እጥረቶች እንዲፈቱላቸውም ጠይቀዋል። የዚህን ወደ 60 ፐርሰንት አካባቢ ነው በብስኩት የምናመርተው። የዱቄት ግን ከዛ ዝቅ ያለ ነው። ምናልባት ከ30 እስከ 40 ፐርሰንት የሚሆነውን የማምረት አቅማችን ነው ያምረትን ያለ ነው። ይህም የሆነበት ምክንያት አንደኛ ከዱቄት አኳያ ብናየው የስንዴ ግብአት እጥረት አለ። መብራት ከፍተኛ ኪሳራ እያደረሰብን ያለ በተለይ ደግሞ የማሽን የሚጎዱ ማሽኖች አሉ በተደጋጋሚ ሴት ጠፍቶ በሚበራበት ሰዓት ላይ የሚጎዱ ሞተሮች እና ማሽኖች ስላሉ በዚህ በኩል መብራት በማይቆራረጥበት መንገድ መንግስት ቢያመቻችልን። በከተማዋ የሚገኙ አምራች ኢንዱስትሪዎች የኑሮ ውድነትን በመከላከል ረገድ የበኩላቸው ሚና እየተወጡ ነው ያሉት የባህር ዳር ከተማ አስተዳደር በምክትል ከንቲባ ማዕረግ የኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ብርሃን ንጉሴም ሸማቹ ማህበረሰብ የሀገር ውስጥ ምርትን የበለጠ እንዲጠቀም ምርቶቹን የማስተዋወቅ ስራ እየተሰራ ነው ብለዋል። ኢትዮጵያ ታምርት እኛ ምን ሸምት የሚል በትልቅ ከአርባ ሁለት በላይ አምራች ኢንዱስትሪዎች በተገኙበት አውደ ርዕይ አድርገን ማህበረሰቡ የሀገር ውስጥ ምርትን እንዲጠቀም በከተማው የሚመረቱ ተኪ ምርቶችን እየገዛ ለፍጆታ እንዲያውል ለማድረግ እንቅስቃሴዎችን ጀምረናል። በዚህም በርካታ እንቅስቃሴዎች ናቸው የተደረጉት። ከዚህም ባሻገር በሁለት ጊዜ የሚሆን የድንኳን ላይ ገበያዎች አምራች ኢንዱስትሪው በቀጥታ ባዛሮች ላይ ተሳትፎ ሽያጭ ለማድረግ ለማህበረሰቡ እድል የተሰጠበት ነው። ብዙ የኢንዱስትሪ ግብአቶችን የከተማው ሕዝብ እየገዛ እየተጠቀመ ያለበት ሁኔታ ነው ያለ ማለት ነው። ይሄ ደግሞ የእርስ በርስ አንዱ ኢንዱስትሪ ከአንዱ ኢንዱስትሪ ግብአት እንዲለዋወጥ ተሞክሮ እንዲለዋወጥ፣ አምራቹም እያለ ያለውን ምርት በቀጥታ እንዲሸምት ለማድረግ እድል የፈጠረ ስለሆነ ለእኛ በዚህ መንገድ የገበያ ትስስሩን እየፈታን ያለንበት ሁኔታ ነው ያለው። አምራች ኢንዱስትሪዎቹ የሚያነሷቸው የመብራትና የግብአት እጥረቶችን ለመፍታትም ከባለድርሻ አካላት ጋር እየሰሩ መሆናቸውን መምሪያ ኃላፊዋ ገልጸዋል። የተፈጠረው የሰላም እጦት ግን ለዘርፉ ትልቅ ማነቆ መሆኑንም ጠቅሰዋል። የአርሶ አደር ምርቶቻችንን መበልጸግ፣ ማብዛትና ወደ ስራ ማስገባት ባለመቻሉ ይሄ የተፈጠረው የሰላም ችግር አንድ እንቅፋት እንደሆነ ማሰብ አለበት ሰው ማለት ነው። ሁለተኛው የግብአትን ሆልድ የሚያደርግ አካባቢም ይኖራል። በዚህ በዚህ ምክንያት እጥረት ሊፈጠር ይችላል። ያለውን ለማሰራጨት ግን በእኛ ተቋም በኩል የግብአት ትስስር በዚህ አመት በሰፊው የሰራንበት ሁኔታ አለ ማለት ነው። አንዱ ስራችን ግብአት አቅርቦት ትስስር ሰንሰለት መፍጠር ስለሆነ መብራትን በተመለከተ መብራት ኃይል እየሰራ ያለው የመብራት ፖል መቀየር ፕሮግራም ስለነበረ በዚህ አመት በሰፊው የመብራት መቆራረጦች ሊያጋጥሟቸው ይችላሉ። ይህን በተመለከተ ግን ቀጥታ ከ24 በላይ ኢንዱስትሪዎች ቀጥታ ዴሊኬትድ ላይን እንዲያገኙ ከክልሉ ኢንቨስትመንት መምሪያና ኢንዱስትሪ ቢሮ ጋር እየሰራ ነው። ከመብራት ኃይል ጋርም በጋራ እየሰራን ነው። በባህር ዳር ከተማ ያሉ አምራች ኢንዱስትሪዎች በ2017 ዓ.ም ከ46 ሚሊየን በላይ ዶላር ግምት ያላቸው ምርቶችን ወደ ውጭ መላካቸውን ከመምሪያው የተገኘው መረጃ ያመለክታል።